ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች፣ በእያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዣላችሁ ቀርብ ያለው። ከዛ በፊት ግን በመላው ዓለም የምትገኙ ተከታታዮች ወዳጆች እንኳን ለትንሣኤ በዓል በሰላም አደረሳችሁ ለማለት ወዳለሁ። መልካም የትንሣኤ በዓል። እንግዲህ በዛሬው ፕሮግራም አንድ አሪፍ የሆነ ዌብሳይት ይዤላችሁ ቀረብ ያለው ይህ ወብሳይት በሚሊዮን የሚቆጠሩ ሰዎች እየገቡ የሚዝናኑበት እውቀት የሚጨብጡበት ወብሳይት ነው ማለት ነው። በአጠቃላይ ሲደበራችሁ ራሱ ገብታችሁ የምታዩበት እውቀት እየሸመታችሁ፣ እንደዚሁም አዝናኝ ነገር አይመሯችሁን የምፈትኑበት አንድ ድረገጽ ነው ማለት ነው። ይህን ድረገጽ ማውረድ አይጠበቅባችሁም። ቀጥታ ስልካችሁ አይደል አፕሊኬሽን አታወርዱም። ስትፈልጉ ብቻ ሂዲያችሁ ቸክ ታደረጉታላችሁ። አሁን ምን እንደሆነ ልንገራችሁ። ቪዲዮውን ላይክ እያደረጋችሁ አብራችሁ ቆዩ። እሺ ዌብሳይቱ ኒል ዶት ፈን ይባላል። ኒል ዶት ፈን ብላችሁ አሁን እንዴት እንደሆነ ያሳያችኋለሁ። ግን በውስጡ ምን ምን ይዟል የሚለውን ትንሽ ነገር ልስጣችሁ። አስባችሁ ታውቃላችሁ? ባህር አለ አይደል? ከባህር ወደ ታይ ጥልቀት ብትወርዱ ምን እንደምታገኙ አስባችሁ ታውቃላችሁ? ዋናው ባህር ማለት ነው። ስለዚህ ይሄው ድረገጽ ላይ ገብታችሁ ግን ከባህር ጀምራችሁ ወደ ታይ በሜትሮች እየወረዳችሁ እየወረዳችሁ ብትሄዱ ምን እንዳለ ያለ ምን አይነት ፍጥረቶችን እንደምታገኙ መመልከት ትችላላችሁ። ስክሮል እያደረጋችሁ ማለት ነው። ሌላው ደግሞ ከምድር አንስታችሁ ሳይንስ እስከ ደረሰበት እስከነ ፀሐይ ድረስ ምን ምን ፕላኔቶች አሉ፣ ምን ምን ይገጥማችኋል። ለምሳሌ ከምድር አንስታችሁ ወደ ላይ ብትሄዱ ምን ይገጥማችኋል? ይህንንም እዛ ላይ ገብታችሁ መመልከት ትችላላችሁ። ሌላ በጣም አዝናኝ ነገሮችንም ይዘዋል። ለምሳሌ ደግሞ የቢልጌትን ሀብት ይሰጣችኋል። ቀልድ ነው ማለትም ይሰጣቸዋል→ ለምሳሌ መቶ ቢሊየን ነው የቢል ጌታፕ መቶ ቢሊየን ይሰጣችሁና እና እስኪ በዛ የምትፈልጉትን ታሟላላችሁ። ቤት፣ መኪና፣ የተለያየ ነገር ታሟሉ እና ምን ያህል ያንን ሁሉ ወጪ አድርጋችሁ ምን ያህል ብር እንደሚተርፋችሁ እዛው ኳልኩሌት እያደረጋችሁ ኦሬዲ ብሩን ይሰጣችሁና እዛ ላይ የፈለጋችሁትን ትጠቀማላችሁ። ምን ያህል እንደገዛችሁ ምናምን ያሳያችኋል። የሚያዝናናና እውቀት የሚያስጨብጥ ዌብሳይት ነው። እስኪ ገብተን ቼክ እናደርገው። የትም እንዳትሄዱ። እሺ ድረገጹ ለማግኘት ወደ ጎግል ትሄዱና፣ ምንም እንትን ማለት አይጠበቅባችሁ ማለት ነው። አፑን ማውረድ አይጠበቅባችሁም። ኒል ዶት ፈን ብላችሁ ሰርች ታደርጋላችሁ፣ ወይም ደግሞ ኤንኢኤል ዶት ኤፍዩኤን ብላችሁ ሰርች አድርጉ። ቀጥታ እሱ ነው የሚመጣላችሁ ማለት ነው። ከዛ እንደምትመለከቱ በዚህ መንገድ ይመጣላችኋል። ብዙ አይነት አዝናኝ ነገሮችን ይዟል ማለት ነው። ብዙ አይነት ለምሳሌ አስትሮይድ ላንች ማድረግ ትችላላችሁ እዚሁ ብዙ ነገር በቃ የሚያዝናኑ ዲዛይን ኔክስት አይፎን ይላል የቀጣዩን አይፎን ዲዛይን ማድረግ ትችላላችሁ በራሳችሁ ምን እንደሚመስል ሳን ኤንዲሙን ማወዳደር ትችላላችሁ ለምሳሌ ፀሐይና ጨረቃን ማለት ነው ነገር ግን በጣም የገረመኝ ዩኒቨርስ ብዙ ነገር አለ አክሽን ጌም የሚላለ ላይፍ ስታትስ ለምሳሌ ቅድም የነገርኳችሁ ከባህር ጀምራችሁ ወዴታ ብትሄዱ ምን እንደሚገጥማችሁ ለማወቅ ከፈለጋችሁ ይህ ዘዲፕ ሲ የሚለውን ነው መንካት ያለባችሁ ማለት ነው። ዘዲፕ ሲ የሚለውን ለማወቅ ከፈለግ ወደ ታይ ስክሮል ነው የምታደርጉት። አሁን ለምሳሌ ባህር ጫፍ ላይ ነኝ ያለሁት፣ ወደ ታይ ስመጣ ምን አይነት አሳዎችን አገኛለሁ የሚለውን ለማወቅ ይሁ፣ እንደምትመለከቱ 12 ሜትር ደርሰናል። ወደ ታይ ስክሮል ታደርጋላችሁ ማለት ነው። ስክሮ ስክሮል፣ 90 ሜትር 100 ሜትር ደርሰናል። ምን አይነት እንስሳዎችን ልታገኙ እንደምችሉ እዚህ ላይ ተቀምጧል ማለት ነው። ይሁ፣ እንደምታዩት ብዙ ነው፣ ወደ ታይ በጥልቀት ይሄዳል። እናንተ ጊዜ እንዳልወስድ እናንተ እየገባችሁ ዘና አበሉበት። እንዴት ሞክሩ ነው። ሌላው ደግሞ ዘ ሳይዝ ኦፍ ስፔስ ይላል። ይህ በጣም ነው ያዝናና። ይህ የስፔስን ሳይዝ የሚያሳያችሁ ነው ማለት። ከምድር ጀምራችሁ ወደ ላይ ስትሄዱ ምን አይነት ፕላኔቶች እንዳሉ ማየት ትችላላችሁ። ስዋይፕ ይላል። ወደ ጎን እያንሸራተታችሁ ነው የምትሄዱት። አሁን እንግዲህ ወደ ላይ ስንሄድ ምን ምን እንደሚገጥመን ነው የሚያሳያችሁ ማለት ነው። ፕላኔቶቹን እዚህ ጋ ያሳያችኋል ማለት ነው። እንዲህ ያደረጋችሁ ፕላኔቶቹን እነ ሙንን፣ ሳተርን፣ ማርስ፣ ቬኑስ፣ ኤርዝ እያላችሁ ስትሄዱ እንግዲህ የምትመለከቱት ያሳያችሁ ማት ነው። የዩኒቨርስን ስፋት ነው የሚያሳያችሁ ማለት ነው። እንደምታዩት በዚህ መንገድ ምን ምን እንዳሉ ቼክ ማድረግ ሳይንስ እስከደረሰበት ድረስ እየገባችሁ ጋላክሲዎችን ምናምን እናንተ ቼክ አድርጉ ማለት ነው። አይምሯችሁን ዘና የሚያደርጋችሁ ነው። ባክንልና እንወጣለን ማለት ነው። ከምድር እስከ ሰማይ ቸክ አድርጎ ያልኳችሁ ደግሞ የት ነው የሚገኘው? መጀመሪያ አካባቢ ነው። እዚህ ጋ እንደምታዩት ስፔስ የሚል አለ። ይህን ስትነኩት ደግሞ ከምድር ወደ ላይ ምን ሊመስል እንደሚችል ስክሮል እያደረጋችሁ እንደዚህ ወደ ላይ መሄድ ነው ማለት ነው። በኪሎ ሜትሮች ርቃችሁ መሄድ ነው ማለት ነው። ሌላው ቅድም ያልኳችሁ የቢል ጌትን ሀብት ይሰጣችኋል ያልኳችሁ ደግሞ የት ላይ ነው ያለው? ስፔንድ ቢል ጌትስ መን ይላል ስፔንድ ቢልጌትስ መኒ ይላል ሰው። እንግዲህ እሱን ስትነኩት የቢልጌትን ብር ያሳያቸዋል ማለት ነው። የቢልጌት ብር አሁን ላይ መቶ ቢሊዮን ዶላር ነው ማለት ነው ሰው። በመቶ ቢሊዮን ዶላሩ ይህን አርጌው ይህን አርጌው ይህን አርጌው ምን ያህል ብር ይተርፈኛል የሚለውን ዘና የምትሉበት ነው ማለት ነው። በጣም ያዘናናኝ ነው። ለምሳሌ እስኪ አንዳንድ ነገሮችን እንግዛ። እዚሁ ላይ በዶላር ያሳያቸዋል። ለምሳሌ ቤት ሊሆን ይችላል፣ መኪና ሊሆን ይችላል። የእናንተ ፍላጎት ምንድነው? ጫማ ለምሳሌ እዚጋ ገዛሁ። ወደ ታይ ወርዳለሁ። አይፎን ገዛው። አይፎን እፈልጋለሁ። አይፎን ገዛው። ምኞታችሁን እዚህ ታሳካላችሁ። እስከ 100 ቢሊዮን ምን ያህል ይተርፋል፣ ይደምርላችኋል። ለምሳሌ እዚህ ጋ ባጃጅ አለ። ባጃጅ 2000 ምናምን ዶላር ነው። የግብርና ምርቶች አሉ ምናምን ይሄ የሚያዝናኑዋችሁ እንደዚህ ጃትስኪ ስቲካን ገዛል እዚህ ጋር መኪና እንገዛል ውድ የተባለው ነው ነገሩ። ፌራሪ መኪና እንገዛል ማለት ነው። ፌራሪ 250 ሺህ ዶላር ይላል። አንድ ፌራሪ ቤትም ደግሞ ያስፈልገናል። 300 ሺህ ቤት እንገዛለን። ጎልድ ባር የሚላለ ያ እንግዲህ ይህን ሁሉ ገዝታችሁ እንደምታዩት መርከብ ገዝታችሁ፣ ታንክ ገዝታችሁ፣ እንግዲህ ሄሊኮፕተር ገዝታችሁ እንደምታዩት ይሄን ቤተ መንግስት የሚመስል ቤት ገዝታችሁ ቦይንግ ሰባት አርባ ሰባት ገዝታችሁ እንግዲህ የሞናሊዛን ስዕል እንግዲህ ይሄን ሁሉ ገዝታችሁ እንደምታዩት እስካሁን እስቲል 97 ቢሊዮን ዶላር ነው። እስካሁን የቀረው እንግዲህ እስቲል ተመልከቱ። ይሄን ሁሉ ፍላጎታችሁን አሟልታችሁ እዚህ ጋ ዘና ማለት ትችላላችሁ። የእናንተን ፍላጎት ዩሪሲፕትልና ዜጋ ምን ምን እና ቶታል ምን ያህል ወጪ እንዳወጣችሁ ያሳያችዋል። ዋናው ነገር ዛና አንዴት ትሉበት ነው እንግዲህይሄ ብቻ ሳይሆን ግን በጣም ብዙ አዝናኝ እውቀትም የሚጨብጡባቸው ነገሮች ይዟል ማለት ነው። ለምሳሌ ላይፍቸክ ሊስት የሚላለ ብዙ አለ፣ ዳርክ ፓተርን የሚላለ እንዳልኳቸው እየገባችሁ እናንተ ስኬቸ አድረጉት ካዝናናችሁ በኮሜንት ጻፉልኝ ማለት ነው። የሚያዝናና ብቻ ሳይሆን እውቀትም የሚያስጨብጥ ነው። ሪያሊቲ ነገሮችን ይዟል ማለት ነው። የፓስወርድ ጌም የሚል አለ። ብዙ ነገር ነው ያለው። ለምሳሌ ላንች ላንች አስትሮይድ ላንች የሚል አለ። አስትሮይድ ላንች የሚለውን ነቅታችሁ አሁን አስትሮይድ ላንች ማድረግ ትችላላችሁ። እዚህ ጋር የየት የት ይረፍ ስፒዱን ምናምን ከነካካችሁ በኋላ ቹዝ ኢምፓክት ሎኬሽን ይላል። አስትሮይዱ የት ላይ ይረፍ የት እንዲያርፍ ነው የምትፈልጉት? እዚህ ጋር ሎኬሽን ትመርጣላችሁ ማለት ነው። ሎኬሽን ከመረጣችሁ በኋላ አንድ ቦታ ላይ ላንች ትሉታላችሁ ማለት ነው። ኦኬ ላንቺንግ እያለ ነው የአስትሮይድ ያርፋል ማለት ነው። ምድር ላይ ከመረጣችሁ ቦታ ላይ ያርፋል ማለት ነው። ላንቺንግ እያለ ነው እንደምታዩት አርፏል ማለት ነው። እዚህ ጋር ምን ሞር ዲቴይል ያሳያችኋል እንደዚህ እያደረገ ማለት ነው በጣም የሚያዝናና ሪላክስ የሚያደርግ ዌብሳይት ነው ገብታችሁ ቸክ አድርጉት ማለት ነው ገብታችሁ ቸክ አድርጉት ያው እንኳን አደረሳችሁ ለማለትም ያህል ነው እንግዲህ መልካም በዓል ይሆንላችሁ በዓሉ የሚመለከታችሁ በሙሉ በቀጣይ በሌላ መረጃ እንገናኛል እስከዚያው ጊዜ ሰላማችሁ ይዛ